አብርሸ በአዲስ ስራ በአዲስ ነገር በአዲስ ስራ ነው የመጣ። እውነት ለመናገር በሰው ዘንድም ሰው የሚደሰትበት በፈጣሪ ዘንድም ፈጣሪ የሚደሰትብን አዲስ ስራ ነው ይዞ የመጣ። በነገራችን ላይ ቅድማ ትሸወዳላችሁ ያላችሁ፣ እስከ መጨረሻ ቪዲዮን ካልሰማችሁ ካላያችሁ በስተቀር ጠቅ ብላችሁ ከወጣችሁ ትሸወዳላችሁ ማለት ነው። እኔ እንደገባው ልሸወር ነበር፣ ግን በልጁ ስም እንግዲህ፣ ይሄን ገንፎ ጋይዝ፣ ገንፎ ነው ያበሉት፣ ገንፎ ያበላችሁ ማለት ነው። በልጁ ስም ነው ደስ ስላል፣ እውነት ለመናገር እኔ ብዙ ነገር መናገር እፈልጋለሁ፣ እዚህ ቪዲዮ ላይ ማለት ነው። እስከ መጨረሻ ከሰማችሁ፣ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ ውዶቼ። ትመጣላችሁ ምን አለበት ላይክ ብታደርጉ፣ ግን የእውነት ምንም ችግር የለውም ማለት ላይክ እና እይታ በጭራሽ ሰማይና ምድር ነው። በነገራችን ላይ ገባችሁን? እስከ አራት ሺህ እስከ አምስት ሺህ ከዛ በላይ ይታያል ግን ላይክ የለም። እና ላይክ አድርጉ፣ ምንም አይቀነስባችሁም። ተሳዳቢ ታበረታቱል እንዲህ በስር ስራት ደግሞ አስተያየት የሚሰጥ ሰው አበረታቱ። ምንም ችግር የለውም። አዎ በሰው ነው የሚመጣ ግን ተመልካች ነኝ ተመልካች እስከሆንክ ድረስ ደግሞ ሰራለሁ። በነጻ ለሚና ያለው እኔ ገባችሁ። እናንተ የተጠቀሙ ቪዲዮ ዩቱብ ክፈቱ እና ውዶቼ እንግዲህ ዛሬ አብርሽ በሌላ ቤት ነው የመጣ፣ እንዳልኳችሁ በጀምራ እስከ መጨረሻ ቪዲዮ ያን ቪዲዮ ካልሰማችሁ የእውነት አብርሽ ያደረገ ነው የሚመስላችሁና፣ እንግዲህ የግሬስ ፋሚሊ ዘድዬ አቃጣለሁ። ባይዘዌ ዩቱበር ናት ዘድ ሾዬ በወጣ ተካቢያለሁ። በእርግጥ አንቺ ብቻ አይደለሽም ይሄ ስራ ላይ የተሳተፋችሁ እህቶቼ የግሬስ ፋሚሊዎቼ ወዳችኋለሁ። ደስ የምል ስራ ነው፣ በነገራችን ላይ የሰራችሁ። እስከ ዛሬ በጣም መናገር ይፈልጋሉ ያልኩ ለዛ ነው። እስከዛሬ ብዙ ነገር ስታደርጉ ነበረ እና አያችሁ፣ በሰው ዘንድ የምትደሰቱበት ሰው የሚያመሰግናችሁ እንደዛም ደግሞ ፈጣሪ የሚደሰትበት ስራ ከዚህ በፊት እንድሰሩ አሪፍ ነው ብዬ አስባለሁ። ምክንያት ይሄን ያልኩበት ምክንያት ደግሞ ከዚህ በፊት ሰፕራይዝ ምን ምን ስታደርጉ ነበረ እና አሁን ግን በቃ ትክክለኛ መንገድ ነው የያዛችሁ ብዬ አስባለሁ። በጣም እንደዚህ አይነት ስራ ማበረታታ ስለምፈልግ እኔም ስለም ያለሁበት ደስ ይለኛል። በቃ ነፍሴ ትረካለች። በነገራችን ላይ ሆነት የተቸገረው ሰው መርዳት፣ ቤተክርስቲያን መርዳት በጣም ነው ምወደው እና እግዚአብሔር ይመስገን በተቻልኩ መጠን እሳተፋለሁ። እንደዚህ ይሄን በግሩፕ ምናምን አይደለም ካየሁ እሳተፋለሁ ማለት ነው እና በጣም ደስ ይላል፣ የሚበረታታ ስራ ነው። ሰው ያለ ሰውን ከምትቀልቡ ወይም ደግሞ በየጊዜ ሰብራይዝ ምናምን የገዛችው ብራችሁን ከምትበሉ እንደዚህ ተሰባስቦ እውነትን ለመናገር በጣም ነው የምወዱ። እንደዚህ አይነት ስራ ወደፊትም የምሳተፍ ይመስለኛል፣ እግዚአብሔር ከፈቀደ ማለት ነው እና አንድ ላይ በየወሩ አጠራቅመው ምናምን በቃ የተቸገረ መርዳት ለራሳችን ለነምሳችን የወደፊት እረፍታችን ነው የምናሳምረው ብዬ አስባለሁ። ች ምድር ላይ ስንኖር ያው የሰው ፍላጎት ታውቃላችሁ አልቅም። ሁሌ እንመኛለን፣ ሁሌ እንፈልጋለን። ግን ዛሬ እንሞት ነገ እንሞት አናቅም። ሰውን ያለ ሰውን ከምንቀልብ ለተለያየ ሰው ከዝም ብለን ብራችን ከምናባክን ቤተክርስቲያን ሊሆን ይችላል፣ መስጊድ ሊሆን ይችላል ነጌ ቤታችን ነው የምንሰራ ማለት ነው። ይሄም መልካም ስራ የምንሰራ የነጌ ህይወታችን የሚያስተካክል ነው ብዬ ነው የማስበው። እንግዲህ አብርሽ በእርግጥ ተጠርቶ ነው የተደረገው፣ በሌላ ሰው ነው ብሩ የተላከው፣ በሌላ ሰው ነው አብርሽ እንግዲህ በልጁ ስም ስለሆነ ይሄ ነገር የተደረገው ግዴታ መገኘት ስላለበት ነው የተገኘው ማለት ነው። በእርግጥ አብርሽ ከዚህ በላይ በራሱ ራሱ ማለት ነው ጓደኞቹ ሳይጨምር ራሱ ማድረግ ይችላል ቢያረግም ይመረጣል፣ ይመረጣሉ። እውነት ለመናገር ማለት ከአረብ ሀገር ብቻ መጠበቅ የለባችሁም ብዬን አስቡ እናንተ። እንኳን ሌሎቹን ተውት፣ አብርሽ ራሱ ይሄን እጥፍ እጥፍ ማድረግ ይችላል። ስቀጥል ደግሞ ተሰባስባችሁ ጓደኞቹ በአንተ ዙሪያ ያሉት ቢሰባሰቡ ብዙ ነገር ይሰራሉ። ሮጦን ወደ እኛ የሚያመጡት በነገራችን ላይ ከዚህ በፊትም አብርሽ የሆነ ልጅ ሳሚ የሚባል በራሱ አንድ መቶ ሺህ ማድረግ ይችላል። በእርግጥ ኑሮ ይከብዳል ግን አብርሸ ያው እይታ አለ ያገኛል ነው እንጂ ሌላ የተለየ ስራ ኖሮት አይደለም። እንደ አንድ ሰው ግን ማድረግ ይችላል ከዚህ በላይ ማለት ነው። እና እንግዲህ ይሄን ስራ የተሳተፉ እህቶቼና እና ወንድሞቼ ናቸው። ኤንዌስ ወንድም ሆን ሴት ናቸው በእርግጥ እና እናመሰግናለን። መልካም ስራ ነው ለማለት እፈልጋለሁኝ። እንደዚህ ነት ስራ ስሩ። በቃ እሱ ነው የሚያዋጣን የእውነት ያሉ ላሉ ማሽቀበት በቂ ነው። ሲቀጥል ደግሞ ሲቀጥልኛ ይረዳን ነው። በነገራችን ለበላይክ ሊሆን ይችላል። በሰብስክራይብ፣ በኮሜንት ይረዳን ነው። ገባችሁ አይደለ? እንደዚህ አይነት ደግሞ የተቀደሰ ስራ ላይ መስራት በጣም ነው የሚያስደስተው። ናምሳችሁ ትራካለች ምናምን እናመሰግናለን። እኔ በጣም ደስ ስላለኝ ነው በዚህ ቪዲዮ እና አሁን ትክክለኛ መንገድ ነው የያዛችሁ ብዬ አስባለሁ ለነሱ ከምትልኩ ለእነሱ ሰፕራይዝ ምን ከምትሉ ለነምሳችን በቃ ዋጋ አለ አደለ? ይሄ የምንሰራው ስራ ያንዳንዱ ነገር እኮ ዋጋ አለው በፈጣሪ ዘንድ ና መጥፎም ሰራችሁ ጥሩም ሰራችሁ በሰማይ ሁሉም ነገር መዝገብ ላይ ነው ማለት ነው። እና እናመሰግናለን። እንግዲህ ዘድ ብቻ ነው የተጠራችሁ ያው መሪ ስለሆነች ነው ብዬ ነው የማስበው። ዘድ ሾው እናመሰግናለን። እንደዚህ ያን መልካም ስለሰራሽ ከየቶችሽ ጋር በጣም ደስ የሚል ነው። እውነቱን ለመናገር የሚበረታታ ነው። በቃ ከፈጣሪ ነው የምታገኙ ከሰው ስጅ መጠበቅ የለባችሁም በህይወታችሁ ማለት ነው። እና እናመሰግናለን ማለት ነው። ቀጥ በዚህ የእውነት በቃ ሌላም ስራ ተውና አሁን ነው ስራ የጀመርሽው ብዬ ነው የማስበው። ዘዶ እናመሰግናለን ወዳቸው